ኦኬ ሱራ ዘጠኝ አምስት ሱራ ዘጠኝ አምስት ምን ይላል? አንብበው የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛቸው ስፍራ ገደሏቸው። የሚለው እንደው የተከበሩ ወሮች የተባሉት ምንድን ናቸው? ምን ነበረ? ተከታታይ ኢምራንዬ አንድ ጊዜ ያወጣለት በቃ እንትን ብለው በደው እናግዘውና ሚስኮንሰፕሽኑ ሁልጊዜ ስለሚያዝ ጥቅሶቹን በደንብ እናያቸው። እናም እያወጣ ሰው እያየ አንተ ደን በአማርኛ በደንብ ያወጣል ኢምራን አለ። እዚህ ጋር ምን ይላል መሰለ፣ ቁጥር አምስት ላይ ምዕራፍ ዘጠኝ ቁጥር አምስት ላይ የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁ ስፍራ ገደሏቸው። የተከበሩ ወሮች የተባሉት ምንድን ነው? ለምንድን ነው የተከበሩ ወሮች የተባሉት የሚለውን አንድ በአንድ እናያለን። ከቁርዐን አንጻር ማለት ነው። ስረቱ በቀራ ምዕራፍ ሁለት ቁጥር አንድ መቶ ዘጠና አራት ላይ የተከበረ ወር በተከበረ ወር አንጻር ነውና፣ ሁሩማት ሁሉ ቂሳስ ናቸው በእናንተ ላይ ወሰን ያለፈባችሁ ሰው በእናንተ ላይ ወሰን ባለፈው ቢጤ ላይ በእርሱ ላይ ወሰን ለፉበት አላም ፍሩ አላህ ከሚፈሩት ጋር መሆኑን እውቀዋል ሱረቱ በቀራ ምዕራፍ 2 ቁጥር 194 እና ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ አንድ ላይ ነው ያሉት ማለት ነው። ከዛ በኋላ ምንድነው የተከበሩ ወሮች የተባሉ አሉ። እነማናቸው? ሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ የወሮች ቁጥሩ አላህ ዘንድ በአላህ መጽሐፍ ውስጥ ሰማይና ምድር በፈጠረበት 12 ወር ነው። ከእነርሱ ውስጥ አራቱ የተከበሩ ወሮች ናቸዋል አራትቱ ወሮች የተከበሩ ናቸዋል፣ አላህ ሲናገር ማለት ነው። ረሰላ ሰለም በሀዲስ ላይም ነግረውናል። እነዛ ወሮች እነ ልሁጃ ሞረ ምናምን የሚባሉት ተብሎ ተነግረውናል። አሁን ምዕራፍ 9 ቁጥር አምስት ላይ ያለው የተከበሩ ወሮች ባለቁ ጊዜ የሚለው ለምንድን ነው እነዛ ወሮች ገደብ የተሰጠው ሲንል፣ ምዕራፍ 9 ቁጥር አንድ አወጣለት ዒምራንዬ ዘጠኝ አንድ ላይ ምዕራፍ 9 ቁጥር አንድ ሙሉን አሁኑን ስላላየኸው ነው። ሚኪዬ አሁን በደንብ ተከታተለኝ። እዚህ ጋር ምን ይላል መሰለ? ይህቺ ከአላህና ከመልእተኛው ጋር ወደ እነዚያ ቃል ኪዳን ወደ ተጋቡት አጋሪዎች የምትደርስ እንጽት ናታል ቃል ኪዳን ገብተው ነበር። አትንኩን፣ አነኛ ማንነካችሁም የሚለው ከመካ ወጥተው መዲና ድረስ ሄደው መዲና ላይ እኛም ማንነካችሁም፣ እናንተ ማትደረሱበን የሚል ከመካ ቆረጅ ጋር ቃል ኪዳን ነበረ። ራሱ ያንን ቃል ኪዳን ምንድን ነው ያደረጉት? ቁጥር 12 ላይ ው 912 ላይ ው ምን ይላል መሰለ? ቁጥር 12 ላይ ከቃል ኪዳናቸው በኋላ መሐላዎቻቸውን ቢያፈርሱ ሃይማኖታችሁን ቢያነውሩ የክደት መሪዎቹን ከክደት ጋር ይከለከሉ ዘንድ ተዋጓቸዋል። ተመልከት፣ ቃል ኪዳን ገብቶ ነበር እኛ ማንነካችሁ እናንተ አትነኩን የሚል። ቁጥር 13 ላይ ቀጥና መሐላዎቻችሁን ያፈረሱትን መልእክተኛውን ለማውጣት ያሰቡትን ከመካ ማለት ነው ህዝቦች እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ ለምን አትዋጓቸውም? ማለት የጀመሩትን እነሱ ናቸው ሊወጓቸው የሚ ትፈራላችሁንን መመና እንደሆናችሁ አላ ይበልጥ ልትፈሩ የተገባ ነዋል። ከዛ ቁጥር አራት ላይ ቁጥር አራት ላይ ከአጋሪዎች እነዛ ቃል ኪዳን የተጋቧችሁ እነዛ ከዚያ ምንም ያለጎዱሉባችሁ በእናንተ ላይ አንድ ነገር ያረዱባቸው ሲቀሩ እነዚህ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ድረስ ሙሏቸው። አላ ትንቆችን ይወዳልና እነሱ እንዳትነክዋል። ቃል በገቡት መሰረት የማይነኳችሁ ከሆነ ቃል በተገባባቸሁ እናንተ ጋር እንደርስም እናንተም እኛ ጋር ደርሱም ተብሎ ቃል የተገባባችሁ ሰዎችን እንዳትነካቸዋል። ነገር ግን እነዚያ ጦርነቱን ተተናኩሰው ድንበር አልፎ የመጡባቸውን ሰዎች የተከበሩ ወሮች ባለቁ ጊዜ ባገኛችሁ ስፍራ ገደሏቸዋል። እዚ ጋር ምንድን ነው ጥፋቱ? ሚካኤል እኔ እውነት ለመናገር እዚህ በእስልምና ላይ ዛሬ ገና እንደዚህ ላይቭ የገባው ነው እና በቁራኑ ቨርሶች ላይ የጠለቀ እንትን የለኝም። አሁን አንተ በምታወራው መልኩ እኔ ገብቼ ለማስረዳት እንትን የምለው ነገር የለኝም። ግን እኔ እስከማቀው ድረስ እስልምናን ትቶ የሚሄድ ሰው እንደሚገደል አውቃለሁ። ስለሱ አይደለም የሚጠይቀው ይህኛውን ስለ ተውባ ምዕራፍ ዘጠኝ ቁጥር ነው ያለው። ከቅድሙ ጀምሮ እያወራው ያለሁት እስልምናን ትቶ ነው ስለ እሱ ጥቅስ እናመጣለን። ሌላ ጥቅስ እናመጣና ይ እናየዋለን። እሺ እሱንም ግን ይኸው እኔ ክርስቲያኖችን ግደሉ ሳይሆን ክርስትና አንትቶ ስለሚ ሶሪ ስለምና ንትቶ ስለሚሄድ ሰው ነው። እናየዋለን እኮ ሚ እናየዋለን። ከፈለግ ግን አሁን መጀመሪያ ስሮቶ በምራብ ዘጠኝ ቁጥር አምስት ላይ ይኸው ህዝብ እየተመለከተ ነው ያለው ድንበር አልፈው የመጡ ሰዎችን እንጂ ድንበር ያላለፉ ሰዎችን ሂዱና ድንበር አልፋችሁ የጎረቤት አቀንቁ የሚል ነገር አለ በኢስላም አስተምሮቱ እንደነገርኩ ነው እኔ አሁን እስልምናውን ጨምር ለመከራከር አይደለም የመጣሁት። ከቅድም ጀምሮ አዲስ ኪዳኑን ከብሉይ ኪዳኑ የብሉይ ኪዳንን ጥቅሶች እያነሳችሁ ይኸው ክርስትናም እኮ ግደሉ ይላል እኛም የምንገለው ፌር ነው እያልክ ስለነበር ነው የግደሉ ጥቅሶችን በሙሉ እያወጣ ያወጣ ስትጠቅስ አይቻልም። ሚስኮት አታደርገኝ። እንደዛ አይደለም ያልኩት። ሚስ ሪፕሬዘንትም አታደርገኝ። አሁን በስነ ስርዓት ነው ያወራ ያለሁት ሱረት ተውባ ምዕራፍ 9 ቁጥር 5 ላይ ያለው ነበር ስናያዘው የነበረው ሱረት ተውባ ዘጠኝ አምስት ላይ ያዟቸው ክበቧቸው ለእነርሱ መጠባበቂያ በየመንገዱ ተቀመጡ አለ ምን ያል እንደሆነ ቢጸጸቱ አለ ቢጸጸቱ አለ መንገዳቸውን ልቀቁላቸዋል ተመልከት በዚህ ደረጃ ነው አላማሪና አብዛኝ ነውና ከዛ ቁጥር 11 ላይ ቢጸጸቱ አለ ለሚያውቁ ህዝቦች አንቀጦችን እናብራራለን። ዘካም ቢሰጡ የሃይማኖት ወንድሞቻችሁ ናቸዋል። እንደውም ምንድን ነው የሚለው ስደስ አሳይልም ራሱ መጠየቅ ይችላሉ። ከአጋሪዎቹ አንዱ ጥገኝነት ቢጠይቅ አለ አሳይልም ቢጠይቅ ማለት ነው ያለ ንግግር እስኪሰማ ድረስ አስጠጋው፣ ከዚያ ወደ መጠባበቂያ ስፍራ አድርሰው። ይህ እነሱ የማያውቁ ህዝቦች በመሆናቸው ነዋል። እጅ ቢሰጥ አንድ ሰው ራሱ አይነካም። በኢስላም አስተምሮት አይደለም እንትን ግን ድንበር አልፎ የመጣን ሰው ግን ጸጥ ብለ እጅና እግርን አጣጥፈው ቁጭ በል የሚል ትምህርት የለውም። ልጨምርልህ፣ የእኛ ቀኝ ቢመታ ግራህን ስጥ የሚል አይነት ትምህርት ነው ያለው እኛ ጋር። አሁን የመጽሐፍ ቅዱሶቹን ጥቅስ ነው እንደፈለግ ስትቦጭ አስተማሪ አስተማሪ በቃ ችግር የለውም። አስተማሪ አይደለህም ብለህ እራስህን አስብ። ግን በጣም ድል በድል አይደለውም ምን ልልህ ነው? ድል በድል ሚካኤል ነህ፣ ሚካኤል ነህ አይደለ ያውቃሀለሁ እራሱ ስታወራ አይቼሀለሁ ብዙ ጊዜ። ጥሩ ጥሩ እውቀት አለ፣ ጥሩ ግንዛቤ አለ ብዬ ስለማሰብህ ነው። እኔ እውነት ለመናገር የእስልምና ቨርሶች ላይ ወይም ደግሞ አሁን የክርክር ፖይንቱ እራሱ ብዙ ጊዜ እንትን አልለውም ሰፖርት አላደረገው ምክንያቱም ትንሽ እንትን ያለ ነገር ስላለ። ግን እኔ ብዙ ጊዜም እንትን የማደርገው ከሌላ ቦታ ላይ ነው። እኔ አሁን ዛሬ ግን የመጽሐፍ ቅዱሶችን ጥቅሶች ካውዳቸው ውጪ ስትናገር ስለሰማው ነው። ወደ እንትኑ እንምጣ ማለት አንዳንድ ነገሮች ራእይ ላይ ያነሳቸውን ፖይንቶች ስለማቀር ማውራት እንችላለን። ትክክል አይደለም፣ አሁን የተረጎምክበት መንገድ እሱ ሚኬል ወይ እንሄዳለን። እሱ ጋር ራእይ ላይ እንሄዳለን። ሰይፍ የሚል ቃል ባለበት ቦታ ላይ በሙሉ እያነሳ ግደሉ እያለ አን ተረጋጋ ተረጋጋና፣ እንትን በል ሱረቱን በቀራ ምዕራፍ ሁለት ቁጥር 191 ላይ ምራን እያወጣለት ያው ሰውም እንዲማርበት እያየናቸው ጥቅሶቹን እያለት ሱረቱን በቀራ ምዕራፍ ሁለት ቁጥር 190 ላይ አየው ለመናገር ማለት ነው ነው ምናምን ያልከውን እኔ አላውቀውምውበውስጤ ላከኝተ ሰው ይማር እንደየረበሽ ክ እኮ ነው ያለው። ሚካኤል አንተ አስተማሪ ነው፣ ቢያንስ ብታዳምጥ ምን ችግር አለው? አትሞትም። ለምን በመጽሐፍ ቅዱሱ ለምን ላይ ለምን አናውራ? እናውራለን። ተረጋግተህ እንትን በል አንድ ጊዜ ተረጋግተህ አዳምጠው ራሱ ስረቱ በቀራ ምዕራፍ ሁለት ቁጥር መቶ ዘጠና ላይ እነዛ የሚጋደሏችሁን በዓላ መንገድ ተጋደሉ። የሚጋደሏችሁን ነው የሚለው። ወሰን አትለፉ። አላህ ወሰን ኃላፊዎችን አይወድምናል። ልብ አድርጉ፣ ያጀማ ክርስቲያኖች ተመልከቱ የቁርአንን አንቀጽ። እነዛ የሚጋደሏችሁን ነው የሚለው። በአላ መንገድ ተጋደሉ፣ ወሰን አትለፉ። አላህ ወሰን ኃላፊዎችን አይወድምናል። ከዛ 19 በአገኛችሁ ስፍራ ግደሏችኋል። ወሰን ያለፉትን ካወጧችሁ ስፍራ አውጣችኋል ዛት ሚንስ ከመካ ነው ያወጧቸው አስቡ እራሱ አረስቱ ማለት ነው። ከዛ መከራ ከመገደል ሊወቅ የበረታች ናትና፣ በተከበረው መስጊድ ዘንድ በእርሱ እስከሚጋደሏቸው ድረስ አትጋደሏቸው፣ ቢጋደሏቸው ግን ግደሏቸው፣ የካሃዲዎች ቅጣት ይህ ነውና አለ። ከዛ ቁጥር 192 ላይ ቢከለከሉ ግን አላህ መሓሪና አዛኝ ነው አለ። ለመዋጋት ቢከለከሉ ቢከለከሉ ወሰን ማለፍ በበዳዮች ላይ ነውና ወሰን አትለፉባቸኋል። ቁርአን ወሰን አልፈው ከመጡ ወሰን ለፉባቸው። ወሰን ካላለፈው ግን አላህ ወሰን ኃላፊዎችን አይወድምና እናንተ ወሰን አትለፉባቸዋል። በዚህ ደረጃ ነው ያለው የቁርዐን ትምህርት ማለት ነው። እንግዲህ ስለ ሙርተድ ከፈለክ ገብተ እንትን ማለት ይችላል። ከእስልምና የወጣ ሰው ይገደላል የሚለው ነገር ምንድን ነው? ትምህርቱ የቱ ጋር ነው? እንደዛ ሊትራሊ ይገደላል፣ ቃል በቃል ይገደላል የሚል ነገር አለ ወይ? ወይስ ዝም ብለው ከመሬት ተነስተው ባቦ ሰጥ ነው ወይ የሆነ ኤክሰፕሽናል የሆኑ ነገሮች የተቀመጡ ነገሮች የሉም የሚለውን ነገር ከፈለክ መጠየቅ ትችላለህ። አንድ አንዱን ተጠይቅና አንዱን ልናብራራ ስንል ወደ አንዱ ትመለሳል። አሁን ባይብል ላይ እያወራን ወደ ቁርዐን ትገባል። ሌላ ሰው መግባት ይፈልግ ሰው ካለ ይግባ፣ አስገቡ ታቸው